ጌታ ኢየሱስ የተባረከ ይሁን። ስሜ ዲቦራ ገላ ነው ይባላል። ምናልባት ልታቁም ትችላላችሁ። እዚህ እህቴን ይዣት ነበረ፣ በጣም ትታመም ነበረ፣ እዚህ የመጣሁት እና እየጣላት ሐኪም ቤት ስትሄድ ስትናደጅ የደም መቋረጥ ነውና ከባድ ነው ሁሉ ነበረ የተባለችው። ከዛ እዚህ ይዣት መጣሁ። ከባሌ ነበረ ያን የመጣችው። ከዛ እዚህ እየተጸለየ ያለ መንፈስ ነበረባት እና እዚህ ጋር ሲጮም እዚህ ጋር በኦሮምኛ ሲያወራኝ ነበረው እና ፕሮግራሙ ቤተሰብ ጋር ነበረ። እና ፋሚሊ ጋር ትልቅ እርግማን አለ እና ጌታ ኢየሱስ ረድቶኝ ነው እኔ ራሱ የወጣሁት። ይሄን ጌታ አክብሩልኝ። የእውነቴን ነው ምላችሁ። የኢየሱስ መሆን መታደል ነው። ብዙ ሰው ብዙ ነገር ሊል ይችላል። ያወቀው ግን ለተመረጠው ግን ለኢየሱስ መሆን መታደል ነው። ስለመረጠን ነው። እኔ ከቤተሰቦቼ መሃል እግዚአብሔር መርጦኝ ነው እዚህ ጋር የቆምኩት። ከሚጠፉት መሀል ነበርኩኝ፣ ከሚሞቱት መሀል ነበርኩኝ። ኢየሱስ የተባረከ ይሁን። ምንም ቃል የለኝም እኔ ጌታን የማመሰግንበት። አንዳንዴ ቃላቶች እናጣለሁ እና እዚህ ይዣት መጣው። በጣም ተስፋ ቆርጫለሁ። አንዱ ስለ አንዱን አንዱ ስለ አንዱን በጣም በቃ በጣም ሲሰለቸኝ፣ እዚህ ጋር እኔ እግዚአብሔር በብዙ ነገሮች ይለውጧል ምስክሬም ነበረ እግሬን ታምሜ ለረጅም ጊዜያቶች በጣም ተሰቃይቼበት እዚህ ነው የተፈወስኩት። ጌታ ኢየሱስ የተባረከ ይሁን ነ እዛ ይዤሽ ነው የሚሄደው አልኳትኝ በራሴ ይዣት መጣሁ። እዚህ መንፈስ ሲጨውም ምናልባት ሰምታችሁ ሊሆን ይችላል። ና ገላኔ ቤተሰብ ላይ ነበር ፎከስ አድርጎ ያለ የድግምት መንፈስ ነበረ አሳምኖ ገላኔ መግደል አስማማው ገላኔ መግደል ያለ ነበር ሲናገር የነበረው እንደውም ነቢይ የገላኔን ቤተሰብ ነጻ አውጥቻለሁ ያለ ነበር ሲናገር የነበረው። ና ነኛ ደረገዲሰ መኪና ስራ አስገባታለሁ ከቤቱ ሶስት ሬሳ ነው ማውጣው ከቤተሰቧቸው ቤት ሶስት ሬሳ ነው የማውጣው። ይህ ደግሞ በ19 ነው የሚሆነው። 19 ለ19 የታቀደው ፈረሰ። ልሜ ገላኔ ሚላኔ ለገላኔ የገላኔ ልጆች እንደዛ እየተጸለ ምንድን ነው ፕሮግራም እስከ 19 መግደል ነው አለ። አትችልም፣ ተው። በጣም ነበረ ሲያስቸግር የነበረው በኦሮምኛ እንትን ሲል የነበረው እሱ ነበረ። እና የሚገርማችሁ ነገር ያ ተጸልዮ እሷ ነፃ ወታ፣ ተነስተን ገባን በ11። በጣም ወዶ ወንድም አለኝ የኔ ታላቅ ነውና በጌታ ነው ግን፣ እያወላወለን ያለው ያለውና ተነስቶ ሌሊት 11 ሰዓት ይደወልለታል ከሳይት ማለት ነው፣ ስራ አለው ልውጣ ስል ምስትዮ፣ ተው አሁን አትውጣ በፍጹም አለችው። አንዳንድ አለመስማት ዋጋ የሚያስከፍላ ደግሞ እግዚአብሔር ምልክት ሊሰጠኝ ነው ያልኩኝ እኔ ተነስቶ ተሯርጦ ሲወጣ 11 ሰዓት ከምናምን ጅብ ይመጣበታል። ጅብ ሲመጣ ከጅቡ ላይ እንትን እላለሁ ስል ሄዶ ከማብራት ፖሎ ጋር ሊጋጠማ ማብራቱ ሄዶ መኪናው ላይ መኪና እግዚአብሔር በሚያውቀው ለገራጅ ነው የተሰጠችው ምክንያቱም ምንም አገልግሎት ላይ መዋል አትችልም ተብሎ ማለት ነው። መኪና እንዲኖር ጭርምት ምት ያለችው ማለት ነው። እሱ ግን ምን ሆነ ብትሉኝ፣ ትንሽ ጆሮ ተወጋ። እዚህ ጋር ምናምን ተቦጫጭ አሳምኖ ገላኔ ነው ያኔ፣ እዚህ አሳምኖ ገላኔ ይገላል ነው ሲል ነበር። አዎ፣ አሁን በመኪና አደጋ ያለ ነበር ሲናገር የነበረ። መቼ ነበር እሱ ቀኑ? ታሳስ ሁለት ነበር። እዚህ ዣት የመጣው እሺ። አሁን አደጋው መቼ ነው የደረሰው? በ11 19 ከፊል ለፊት ሆኖ ነው የተጣወትን። እኮ አይደለም ኢየሱስ ጌታ፣ አሜን ና ይሄ ምን አሁን ወዲያውኑ መኪና አደጋ ደረሰበት፣ ምናምን ሲል ምን ሊሰራ። ብዙውን ጊዜ ደሞ ለዋሉ ማለት ውስጥ የሆነ መንፈሳችን የሚመሰክርልን ነገር አለ። እኔ ጌታን በጣም ነው የምወደው። ልክ ማታ ላይ እሄዳለሁ ስል ሰሞኑ አካባቢ አንዳንዴ ሁኔታዎች ከባድ ሲሆኑ እግዚአብሔር እንድንቆምም ያደርገናል። እግዚአብሔር አለ ብለን ስንወጣ ግን ዋጋ እንከፍልበታለን እና ሰው እስኪ ተረጋጋ ብየው ነበረ። ለሷ አትንገራት ምናምን ብሎ ተነስቶ ሲወጥ ጅቡ መኪና ውስጥ ገብቶ ይሞታል። እንደገና እሱ ሄዶ መኪናው ተጨረማምቶ ለእንትን የተሸጠችው ምንም 400 ምናምን ስንት ወደ 3 ሚሊዮን የተገዛ መኪና 400 ለኮልኮሌን የተሸጠው ለገራጅ ማለት ነው። ኢየሱስ ጌታ ነው። አስማሞ ገላኔም ሲባል ነበረ። እሱ ደግሞ መቺ ነው 19 ነገ ሲባል ወደ ባ እንትን ይሄዳል። እሹ ሹፌር ነው። እሱ የራሱ መኪና የፒካፕ ነው። ያኛው ፌር ነው፣ ፌር ነው፣ የራሱ መኪና ነው። ተነስቶ ወደ ሀረር እየሄደ ያለ ምንም ሰላም ነው አለ። መንገዱ ከዱሮ የተለየ የጫንኩትም ጭነት የለኝም አለ እና መኪናው ተዘና ብሎ ሄዶ ይወድቃል። ሲወድቅ ይሄ መኪና ጎማ ምናምን የሚፈታበት ደግሞ ማል ላይ ቢወድቅ ጥሩ የእሱ ጭንቅላት ላ ሄዶ ይወድቃል ማለት ነው። ልነገር አቸ አልችልም እኔ እንዲ ማውራታችን እየሱስም በጣም ነውወደው ምንም ምንም ወደር የለውም። እኔ ጌታን በጣም ነው የምወደው፣ እና እሱ ጌታ አማኝም አይደለም። ከዛ ሲነገረኝ ተደናግጬ፣ ተሯሩጤ ሌላ ጓደኞች ይዘውት እስከ ኮየ ፈጬ መጡልኝ። እኔ መሀል መንገድ ላይ ልኩን ተቀብለን አሚን ሆስፒታል ሙሉ ቼክአፕ ሲደረግ ሙሉ ጤነኛ ነው ኖርማሊ ቅጥቅጥ ነው ተባለ። መኪናው ያው ሶስት ቀን አራት ቀን አድሮ የእሱ ተነስታ ጋራጅ ገብቶ ወደ ስራ ገብቷል። የዛኛው ግን ኦልሬዲ በቃ ለጋራጅ ነው የተሸጠው ማለት ነው። ግን አልሞተም፣ ማንም አልሞተም። እቺ እህቴም ደግሞ ይጥላት ነበረ። እዚህ ላይ ጥርሷ ራስ ተወልቋል። ምናልባት በቪዲዮ ሊታይ ይችላል። እና ይጥላታል ዝም ብሎ ከሌሊቱ ሰባት ሰዓት ነው የሚያነሳት። ወይ ውሃ ጠጣለሁ ብላ ልትሄድ ስትል ይጥላታል። አሁን ያን ቀን በሌሊቱ ሰባት ሰዓት ስትነሳ ነው እኔም እንደውም የመጨረሻ ጌታዊ በቃኝ እኔ ራሴ አሳርፍሻለሁ ትለኛለ። እኔ ቤተሰብ ጋር እንደዛ የሆነ እኔ ምን ሆነ አረፍኩ አሳርፈኝ እያልኩ ነበረ። በጣም ትጸልይ ነበረውና እዚህ ይዣት መጣ። ከዛ ጊዜ ጀምሮ ጥሏት አያውቅም። ዛሬ ራሱ አብረልን መጣ ነበረ። አርግዛ ትንሽ ሽታ ምን አንድ ነገር ያንን ቪዲዮ ቤተሰብ አይቶት ነበር። አይቶታል። ብዙ ሰው አይቶ ደውለውልኛል። ለራሱ እነዚህ የተረፉት ወንድሞች ምን አሉ። ያኛው ያው በጌታ ነው ያውቃል፣ እንዳ ጌታ እንዳተረፈው ያኛው ግን ነገርኩት፣ የተረፍከው የእኔ ጌታ ነው ማለት። ብዙን ጊዜ ጌታ ተቃራኒ ነው። ኦልሬዲ እኮ ከአደጋው በፊት አጋንንቱ ገላቸዋለሁ ብሎ ነበር። በጣም ፕሮግራም እሱ ነበረ ቀደመው። ጌታ የእኔ አባት ቀደመልኝ። ኢየሱስ ጌታ ነው። የእውነቴ ነው የምላችሁ። አንደኛ እዚ ጋ ያለው ክብር ቀላል እንዳይመስላችሁ። እኔ በተጣበበ ማት እንኳን መጥቼ የሆነ ነገር ተቀብዬ ነው የምገባ። አይመቸኝም፣ ስራ አለኝ። የሰጠኝም ጌታ ነው ስራውን እና በጣም ተጣብቤ ሰርቄ ሁሉ መጣለሁ። ከቢሮ ተካፍዬ ይገባል። የሆነ ነገር ይሆንልኛል። እኔ ዛሬ አዲስ አበባ ላይ እውነቴን ነው ጌታ ራሱ ይናገረኝ። ዘር ማንዘርሽ የማይኖረውን ህይወት ነው ማኖርሽ ነው የሚለኝ። እንደዛ ነው የምኖረው፣ እንደዛ ነው የምኖረው። ሁሉም የእኔ ቤት ሲመጣ ጌታ ነው አመስግኖ የሚወጣ። አማኝ አላማኝ ብትሉ ለምን ከጌታ ጋር ይሙጥኝ። በቃ እኔ አልሰማም። እንደውም እንዲህ ነው የምለው አንዳንድ ገላኔን ክጀዋለሁ እኔ ስለ ገላኔ ያገባኝ እኔ ያንተ ነኝ። በቃ ከዚህ በኋላ ተራ ኑሮ መኖር አልፈልግም። እዚህ የመጣው እዚህ ጋር ያለው መንፈስም ተራ የሚያደርግ ነገር የለም የእውነቴ ነው። ምላል አምናችሁ እኔ እንደዚህ ወቴ የተናገረኝ ነገር የለም። ያቺ ትህቴ ዚህ መታ መንፈሱ ሲጨው ነው እንጂ ሁሌ ግን ከሚመጣው ጋር ጋር ዘልዬ ይቀበላለሁ፣ አምኜ ይቀበላለሁ። የሆነ ነገር ህይወቴ ላይ ይሆናል። እና ለእኔ የደረሰ ጌታ ለእናንተ የሚድረስላችሁ እኔን ያሰበኝ ጌታ እናንተንም ያስባችሁ። የመረጠን ጌታ አክብሩት። በቃ አሁን እልም እያላችሁ ተመርጠን ነው ተወደን ነው ወደነው አይደለም ወዶን ነው መርጠንነው አይደለም መርጦን ነው። ጌታ ኢየሱስ ስለመረጠን ክብር ለእሱ ይሁን። የወደደን ጌታ ክብር ለእሱ ይሁን። ተባረኩልኝ፣ ተባረኪ። አንድ ነገር ዝም ብዬ ላንቃችሁ ብዙ ጴጤ በቴሌቪዥን እንደሚያየኝ ቃል ፈለግከው ብቻ በቲክቶክም በምንም ምንም ቢብትል በህልም ታይኛል። እና ራስን ለእግዚአብሔር ነገር ከመንፈስ ዓለም ለሚመጣ ኃይል ራስን ማጋለጥ በረከት ነው። በደንብ ስሙ። እኔ በድንገተኛ አደጋ አላምንም። ከተገለበጠ ለወንጭን በሰላም ነው አራግፈ የምትሄድ። ለኔም ድንገት ላልተጠራውም ክርስቶስ ላልበራለትም ህይወት እንዴት ድንገት ይሆናል? ስፔሻሊ በነቢያት አትሞስፌር ውስጥ መሆን ነጋችሁን በቅባት መቀደም ማለት ነው። ወንድሞቿን አተረፈች። በዛ ቀን የወጣው መንፈስ ሰይጣን ከዳናችሁ በኋላ ጌታን ከተቀበላችሁ በኋላ የሚዋጋችሁ ትልቁ ውጊያ የመንፈስ ዓለም ልብ ጠቀመው፣ ቃሉ ልክ ነው፣ የመንፈስ ዓለም መሀይም በማድረግ ነው። ልክ ነው ይላላ ባለፈው ፓስተር ሚሮን ሲናገር ነበር እኮ ጳውሎስ እንደዚህ አለ ስለ ስለ መንፈሳዊ ነገር ታውቁ ዘንድ ወዳለሁ የሚለው እ ያቆርጡ ምዕራፍ አስራ ሁለት ታውቁ ዘንድ ወዳለሁ የሚለው ትክክለኛው ትርጉም አላዋቂ እንዳትሆኑ እፈልጋለሁ የሚለው በዚህ ጉዳይ ላይ የመንፈስ ዓለም መሀይሞች አሉ ብዙ እንግዲህ ሌላ ቃል አይደለም። መሀይም በአንድ ጉዳይ እውቀት የሌለው ማለት ነው። የመንፈስ ዓለም እውቀት፣ የመንፈስ ዓለም መረዳት አሁን መጣ እዚህ ጋር ጮኸ። የገላኔን ቤተሰብ እገላለሁ ሲል መንፈሱ በቃ ዝም ብሎ ሲምፕል ይመስላል። የሆነ ዘመን እየተዋጀ ቅድም ካለችው ከሞን የሶስት ሚሊዮን ብር መኪና አራት መቶ ሺህ ብር እስኪሸጥ ማለት ይገባሃል። ምን እንደሆነ ከዛው ሰው መውጣቱ ማለት እዚህ ነው። ስፒሪት አለም ላይ ነው የተሰራ። እኔ ልባርካች እግዚአብሔር አይናችሁን ይክፈተው። አሜን። እንዴ እነዚህ ወንድሞቹ የተረፈችው ያን ቀን አጋንንቱ እዚህ ስለወጣ ነው። አዎ፣ አትንከራተት ስልሳ ሆስፒታል አትንከራተት። ሰው እኮ አዲስ አዲስ መጥቶ ይኸው ተፈወሰ። በሰላም እየኖረች ነው። አንድ ያጸልይበት በጉዳዩ በቲቪ ለምታዩ ሰዎች እያለ ቸርች ግን ማሄድ በብዙ መከራ ውስጥ ሆኖ ስለ ነቢያት ክፉ ማውራት የሚደፍር ያሳዝነኛል። ዘንድሮ ነቢያት አሉን ብሎ ሳይጨርስ ሲነሳ አ የሚል ልባርካችሁ። ግን እግዚአብሔር ዓይናችሁ ሊክፈት በመንፈስ ዓለም ወንድሞቿን በህይወት የማብራት ፖሎ ነው የወደቀበት። አንደኛ ጅቡ ሞቷል። ከዛ ውስጥ እግዚአብሔር በሚያውቀው እሱ ሆስፒታል አለ። እንደውም ያኛውን ሆስፒታል ሄደው ይሄኛው ሆስፒታል አልሄደም፣ ግን መኪናው ማንተ ጎዳ ቢባል ደግሞ የዚህኛው ነው። እንዲህ ጭርምት ምት ነው ያውም ደግሞ ገቢና እሱ ያለበት ቦታ እንዲህ ነው። ሄዳ መስታወት እንዳለ ነው የረገፍ እንዲህ ነው። በቃ እንደዚህ ነው የሆነችው። ማለት ያየ ሰው ሁሉ ተአምር ነው ያለው። እንዴት ከዚህ ሰው ውስጥ ከዚህ ውስጥ ሰው ዳነ። አዎ፣ ፎቶ አለኝ አመጣው ዛሬ እዚህ አልመጣው። እንዴት ከዚህ ውስጥ ሰው ዳነ? እንዴት ስተረፈ? እናቴ ስታይ እዛው ነው ተንካባለለች። በቃ ማመን አቃታት። ልጄን አምጡልኝ ነው ያለችው። ጠን ቤት ነው ያስገባናትና ኢየሱስ ጌታ ነው። ምንም ሌላ ቃላት የለኝም። ኢየሱስ ጌታ ነው። በኛ ህይወት ውስጥ ኢየሱስ ጌታ ነው። ብቻ አንድ ነገር መናገር እንፈልጋል። ኢየሱስን አጥብቃችሁ ያዙ። እኔ የእውነቴን ነው። እኔ አሁን የሆነ ነገር ሲፈጠር የት ይሄዳል? እና እግሩን ያስኩ ይመስለኛል። እንደዚህ በቃ የትም መሄድ አልችልም። በቃ እረፍቱስ ፍግሩስ እኔ ዳዊት ነኝ። እውነቴን ነው። መላችሁተረፈችው እሷ ነች። ዘመዶቻችሁን አትርፏቸው። ስልሳ ስፔሻሊስት ጋር ይዘ ከምትሮጥ እስቲ አንድ ቀን ጄፒኤስ ይዘው ነህ እና ጌታ ይባርክሽ።